በሚገርም ሁኔታ ሶሻል ሚዲያ ላይ እኔ የብልግና ጥግ ያየሁት በሴቶች እንጂ በወንዶች አይደለም። የብልግና ጥግ ያየነው በሴት ነው፣ በአበሻ ሴት ነው። ሁሉም አይደለም። እየሰማችሁ የብልግና ጥግ ጥግ ጥግ ጥግ ጥግ ጥግ ያየነው አብዛኛው በሴቶች ነው። ጌታ ልቦና ይስጣቸው። የብልግናን ጥግ በተለይ ላስምርበት፣ አብዛኛዎቹ የኦርቶዶክስ ሴቶች ናቸው። አብዛኛው ሶሻል ሚዲያ ላይ በሚዘገንን ስድብ የምትሰዳደቡት የኦርቶዶክስ እህቶች ናቸው። እንትና ልታጠምድ ትችላለች። ልዕልቲ ግን አትሰድብህም። ልዕልቲ ልታጠምድ ነገራችን ልታበሽቅ ትችላለች፣ ግን የሚዘገንን ስድብ አትሰድብህም። ልዕልቲ ልዕልቲ፣ ምንም እናት እንደት ሆን አባት እንደት ሆን አምጣ አትሰድብህም። አንተን ለማናደድ ብዙ ነገር ልታደርግህ፣ አንቺን ለማናደድ ታደርጋለህ። እናት አባት በፍጹም አትሰድብም። አምጣ አምጣ ልዕልቲ ይኸው አብዛኛው ተሰዳዳቢዎች ኦርቶዶክስ ተዋህዶ ናቸው። ማዕተብ አድርገው ነው በሚዘገንን ስድብ የሚሰደቡት። ማዕተብ አድርገዋል፣ የአንገታቸው ማዕተብ አድርገው የሚሰዳደቡት፣ የወንድ ብር ሲበሉ የሚውሉት፣ የወንድ ብር ቡጥቡጥ አድርገው የሚበሉት እነሱ ናቸው። ቡጥቡጥ አድርገው ማዕተብ አድርገዋል። ልቦና ይስጣቸው። በሁለት መቴ ኦርቶዶክስ ወንጌል አስተምሯቸው እንጂ ወንጌል አስተምሯቸው እንጂ በሙሉ በነቂ ሳውጣ በሙሉ የሚሳደቡትን አምጡ የኦርቶዶክስ ሴቶች ቁጭራ ሰፈር ያደጉ ነው የሚመስሉት በእምነቱ የሆነ ፕሪንስፕል የለውም እንዴ ህግ የለውም እንዴ ወንጌል ህግ የለውም የኦርቶዶክስ ወንጌል ህግ የለውም በቃ ማንም መረድ የሚኖርበት ነው እንዴ እባካችሁ ወንጌል አስተምሩ ወንጌል አስተምሩ እነ ሮማን የሚሳደቡት ስድብ አሁን ተለውጣ ነው ቤታየው የምትሳደበው ስድብ በእውነት እውነት ነው በጣም የሚዘገነን ስድብ ነው የሚሳደቡት ይቻ→ይቺ አሁን የመጣችው አለች፣ ሌሎችም ሴቶች አምጡ። ማን አሁን እብድ የመጣች አለች፣ እንደገና ደግሞ ሌሎቹንም አምጡ። የሚሳደቡ ስድብ ይረ ጌታ ሆይ ድረስ። የሆነ ሰላም የምትባል ጀርመን የምትኖራለች፣ ፍሬ የምትባል ጀርመን የምትኖራለች፣ ጂጂ የምትሳድበው ስድብ አለ። ማን የቀረው የሚዘገኘን ስድብ ጉቺ የምትባለውን ስድቧን አሁን ስሙ። ማን ቀረ? ማን ቀረ? ኦርቶዶክስ፣ አረ ልጆቻችሁን ሰብስቡ። ኦርቶዶክስ ልጆቻችሁን ሰብ ኦርቶዶክስ ይጠራል። አዎ በደንብ ነው የሚጠራው። ለሙስሊሞቹ እንደዛ ያደርጉም ለም ጴንጤዎቹ ወጥተው እንደዛ ያደርጉም ለምን ይህን የሚያደርጉት? ኦርቶዶክስ ናቸው። ኦርቶዶክስን አይወክሉም እነሱ ስላደረጉ ምናምን። አዎ ይወክላል፣ በደንብ ይወክላል። ለምን ወንጌል ውስጣቸው ስለሌለ፣ ጌታን ስለማደሙ ደግሞ። እማምላክን እያሉ ነው የሚሳደቡት። ወላሊት ኪዳነ ምሕረትን እያሉ፣ ገብርኤልን እያሉ ነው የሚሳደቡት። እና ኦርቶዶክስ ቤትሽን ፈትሽ። ዘፋኙም፣ ሰካራሙም፣ ተሳዳቢውም ጥንቁልናው እንትኑም ቁምልኝ የሚሰራውን በሙሉ ኦርቶዶክስ ቤት ውስጥ ይሁን እንዲ? ኧረ ይደብራል። እንዲ በአንዱ እንኳን ኦርቶዶክስ እንደዚህ ናችሁ ተብሎ በጥሩ እንዲጠራ አርጉ እንጂ የሶሻል ሚዲያ ላይ ሙሉ የሚደብር የሚሰራ ኦርቶዶክስ ሆነ ቁጭ በል እንዴ? ኧረ ይደብራል በፈጣሪ እንዲ፣ በጣም ነው የሚደብረው እኮ ኦልሞስት ኦል ኦፍ ሀጢአት የተባለ በሙሉ ተከማችቶ ኦርቶዶክስ ቤት ውስጥ ይቀመጥ እንዴ? ናት ራይት ምንድን ነው የሚያስተምሯቸው? ምንድን ነው መልካም ነገር፣ መቼ ነው የምናየው? ጌታ መሰከረኝ፣ ሙሉ በሙሉ ሶሻል ሚዲያን በሚያጸይፍ ነገር የሞሉት ኦርቶዶክስ ናቸው። አብረው የሚሰደቡት ነው የሚያሳዝነኝ፣ ይህን ስራ ባልሰሩት ጨዋውን ኦርቶዶክስ አለ። ግን በብዛት ቫይራል የሚሄደው ባለጌው ነው። ባለጌው ቫይራል ነው የሚሄደው በብዛት። ብልግናውን ደግሞ በፍመስና የያዙት የኦርቶዶክስ ልጆች ናቸው። እንዴ ጨዋው እኮ መፈመስ አለ። እንዴ መማርና አተባትም እንዴ ጨዋው አቆናል። እንዴ ጨዋው መፈመስ ይቻላል አይደል? ዲላ ለምንድን ነው ይሄ ሁላ ሙሉ በቃ የብልግና ጥግን ሶሻል ሚዲያ ላይ ያሳዩን እነሱ። የብልግና ጥግ በኦርቶዶክስ ጥጉን ድረስ ጫፍ ድረስ የደረሰው ኦርቶዶክስ አለ። ጌታ ልቦና ይስጣችሁ። በእውነት በጣም ነው የሚያሳዝን። እኔ የምወዳቸው ማከብራቸው ብዙ የኦርቶዶክስ ወንድምናቶች አሉ፣ ቤተሰቦች በኦርቶዶክስ አሉ፣ ሙሉ ቤተሰቤ በኦርቶዶክስ ግን አብዛኛው አንድ ጥቅስ አያውቁም። እውነቴን ነው ምናምን መጽሐፍ ቅዱስ አይገለጥም። የአብዛኛው ኦርቶዶክስ ቤት መጽሐፍ ቅዱስ አይገለጥም። አልዋሽም ስናገር መጽሐፍ ቅዱስ አብዛኛው ኦርቶዶክስ ቤት አይገለጥም፣ ወንጌል አይገለጥም። ቤተክርስቲያን ይከዳል፣ ይመጣል፣ ይከዳል፣ ይመጣል። አሁንም ሶሻል ሚዲያ ላይ የሚዘገነን ስድድብ የምትሰማው ከኦርቶዶክስ ነው። አምነ ማስተካከል አለብ በውስጥ አውሯቸው አታሰድቡ። ኦርቶዶክስን ኦርቶዶክስን አታዋርዱብን። ማተም አድርገው ነው ይህን የሚያርጉት፣ እየማሉ ወላዲትን፣ ገብርኤልን፣ ማርያምን ይህን ቀና ያሳድረኝ መምላክ ትድፋኝ እያሉ ነው መጥተው የሚሳድቡ። እሱን ስላሉ የሚድኑ ይመስላቸዋል። ማርያም ማርያም ስላሉ ማርያም የመዳኛ ስም አይደለም። ቅድስት ድንግል ማርያም የኢየሱስ ክርስቶስ የእናት ስም ነው እንጂ የመዳኛ ስም አይደለም። መዳኛ ልጇል፣ መዳኛ ልጇል ለሴ እሷ የዳነችው በኢየሱስ ነው ሁላችንም ሄዳለሁ በኢየሱስ አዳኛ ልጇ እንጂ እሷ አይደለች። ይህንን እንኳን አይረዱም። እና ለስድብ የሚቸኩሉ ለስካር የሚቸኩሉ ለቁምልኝ የሚቸኩሉ ለኮንሰርት የሚ አንድ ቀረ በቃ ኦርቶዶክስ ስለሆኑ እንደዚህ ጥሩ ነገር አላቸው የሚባል አንድ ስም ቀረ፣ አንድ ኳሊቲ ነገር ቀረ። ወደዜ የኦርቶዶክስ ኳሊቲነትን ንገሩኝ። እኔ መሆን የሚያስደስት ነገር አንድ ነገር ንገረኝ። ዚቱ ሚማይ ሲወልዱ ጭፈራ ነው። ቤቢ ሻወር ጭፈራ ነው። ሲያገቡ ጭፈራ ነው። በክርስትና ጭፈራ ነው። የክርስትና ቀን ጭፈራ ነው። ክርስትና ነው እ ክርስትና ነው። ምኑ ላይ ነው የሌለው? በቁርባን ተጋብተው ሰርጋቸው ጭፈራ ነው። በቁርባን ከኔ ሚያድ በቁርባን ተጋብተው ጭፈራ ነው ሰርጋቸው

ሶሻል ሚዲያን ለጥሩ ነገር እንጠቀምበት። እኔ ሊሚት ነበረኝ፣ በጣም ሊሚት አለ። በፊት እራሱ በአለም ሆኜ ራሱ ሊሚት ያለኝ ሰው በአለም ሆኜ እንኳን ሊሚት አለኝ። ስናገር ሰውየው ነጥዬ እየ ነው የምናገረው፣ ሴትየዋ ነጥዬ ነው የምናገረው። ቤተሰብ ጋር ደረሰው አሁን ኮይ አሁን ኬር አሁን ግን በዛ ጊዜ እንኳን ነጥዬ፣ አሁን የመጡት ግን ጌታ ድረስ ምክንያቱም አያነቡም። ሪድ ቢግስት ፕሮብለም አሜሪካ ኖረናል፣ አውሮፓ ኖረናል፣ አስራ አምስት ዓመት አሜሪካ ኖረው ከኔ ማያጅን ወን ተዋቱ አክሊሉ ወንድማችን አሜሪካ አሁን አሜሪካ አይደለም ኢትዮጵያ ብታኖረው ነው እሱ በምን ግሬሱ ነው ኢትዮጵያ ላይ ራሱ እኔ በጣም ነው የሚያሳዝነኝ። አሜሪካ የሚኖሩ አይደለም የሚመስሉ ስታያቸው ራሱ ሆምለስ የሚመስሉ አሉ። ሶሻል ሚዲያ ላይ የሚመጡ ወሬያቸው ራሱ ጋዝ ጋዝ እሚል ቁም ነገር የሌላቸው ሲታዩ ጽዳት እንኳን የሌላቸው የሚለብሱት በእውነቱ ነው ነው አሜሪካ የሚኖሩ የማይመስሉ ብዙ አውሮፓ የሚኖሩ የማይመስሉ በእውነት እውነቴን። እንዴ እንደ ኢትዮጵያ ችግር እኮ ኢትዮጵያ ውስጥ ብዙ ጌመር የለም። እውነት ለመናገር ብዙ ጌመር ያለው እኮ አሜሪካና አውሮፓ ነው፣ ብዙ ጌመር ያለው ቀኑም ኖኖ፣ አሜሪካ አውሮፓ እና ዱባይ፣ በተለይ ዱባይ። ዱባይ አብዛኛው አብዛኛው የምናያቸው ይሄ ሀብት የሚያደርጉት እዚህ ላይ ቅምጦች ናቸው። ቀኑም ሙሉ ቲክታክ ላይ ከዋሉ ቅምጥና። እውነቴን ነው ቁምልኝ ነው የሚሰሩት። ከዛ በኋላ ደግሞ ጌም ይጫወታሉ ስራቸው እስኪመጣ። እውነቱን ነው ምነግራቸው ዱባይ ላይ ሆኖ በጣም ጌመሮቹ ቁምልኝ ነው የሚሰሩት። ከዛ እሱ እስኪመጣ የመጣው እዚህ ይጫወታሉ። እዚህ ጥሩ የዘጉ ጊዜ ቁምልኙን አይሰሩም። ጥሩ ሂሳብ ከዘጉ እዚህ ጋር ጥሩ ሂሳብ ካልዘጉ ግን ቁምልኝናቸውን ይሰራሉ። ቁን ነው ምነግራቸው። ጥሩ ሂሳብ ከዘጉ እዚህ ላይ አንበሳ ምናምን ከወረደ ዛሬ እረፍት ነው፣ እረፍት ነው ቫኬሽን። ጥሩ ሂሳብ ካልተዘጋ ግን ስራ አለ። እጅግ ያሳዝናል። መጥፎ ነገር ሰው ጆሮ ይሰጠዋል። አበሻ በተፈጥሮ መስማት የሚፈልገው ነገር የሚዘገንን ነገር ነው። አበሻ የድል ዜና፣ የመልካም ስራ፣ የመልካም ነገር ምን ነገር አይሰማም። እኔ አሁን የሆነ ሰውን ብረግጥ አስር ሺህ ሰው አመጣለሁ እዚህ ጋር። አበሻ በተፈጥሮ መንፈሱ በርኩስ ስለተሞላ፣ ጌታ በውስጡ ስለሌለ፣ የመስቀልና የሂጃብ አራዳ ስለሆነ ብቻ የሚኖር እንጂ በውስጡ ቅድስና የለም። አብዛኛው አበሻ በጌታ የሆኑትን ያቸው አብዛኛዎቹ ሲያመልኩ ነው የምታየው። የጴንጤ ቤት ተከፈተ አይደለ? ሲያመልኩት አይደለ? መዝሙር ሲከፍቱት አይደለ? የጴንጤ ቤት አስታውሳለሁ። ሂዊ ድሬ፣ ሂዊ ድሬ በሺዎች ነበር የምትታየው፣ እየቀመቀመች፣ እየተሳደበች ምን፣ አሁን አመሰው አያትም። ጌታን ነው የምልህ። በምትቀመቀምበት ጊዜ በሙሉ ተቀ እኔን ታየኛለህ። በምረቅጥበት ጊዜ በሺዎች ነበር አሁን፣ ቀንሶ ለምን? በጌታነሀ በብዛት ደግሞ የሚተባበረው እስላምና ኦርቶዶክስ ነው። ደስ ይለዋል። ለምን? መንፈስ ቅዱስ ውስጡ የለም። ስድብን በደንብ አድርጎ የሚያስተናግደው ኦርቶዶክስ ና እስላም ነው። ወይ ዘፈን ያለበት ጋር ወይ ስድብ ያለበት ጋር የምታገኘው እርግጠኛ ሁኜ ነግራለሁ። አሁን በሚያሳዝን ሁኔታ እኔ ፐርሰናል ላይፍ ሳይሆን ዲጄ ዱና የሚባለው በጣም አሁን እየታወቀ ነ የኦርቶዶክስ ዘማሪ አንድ እንደዛ ይታወቅ አይደንቀ አንድ ዘማሪያቸው ዲጃቸው ያን ያል ይታወቃል። ዲጄ ዱና ተብሎ በየቦታ ይለቀቃል። አንድ ዘማሪያቸው በጴንጤበትስ ዳጊ ዘማሪ ዳጊ ዘማሪ ሊሊ ዘማሪ አዜብ ዘማሪ አስቴር ይሏል። አውታሩ ይላል፣ ኤፍሬም ይላል፣ ዮሴፍ ይላል፣ ቴዲ ይላል፣ ኤማይል ዘማሪ አመጣልን። በጣም ደስ ብሏቸው ውስጣቸው በኦርቶዶክስ ቴዲ አፍሮ ይላል። እያንዳንዱ አለማዊ ነገር የሆነ ለኦርቶዶክስ በደንብ ተደርጎ ለኦርቶዶክስ እና ለእስላም ተሰጥቷል። ታትሞን ተሰጥቷል። ዓለማዊ የሆነ ነገር ላይ በቅድሚያ ቦታ የሚሰጠው ኦርቶዶክስና እስላም። እኔ ሀይስኩል እያለው አንድ ጓደኛችን ፕሮቴስታንት ነው ቤተሰቦቹ እና ኤፍሬም ታምሩን ብለን ስንጠይቀው ማነው ኤፍሬም ታምሩ አለ። ጌታ ምስክሬ ነው። ማን ነው አለ። እውነቱን ነው የምንነግርህ። ሂደውን ነው በጌታ ነው እና ያወቀው ሙድ ያዝንበት የመጨረሻ በቃ ሙድ ያዝንበት ነው። ምልጥግ ድረስ ለካ ያላወቅነው እኛ እንጂ እሱ አይደለም። እሱ ጌታን ያወቀው ከልጅነቱ፣ እኛ ግን የምናውቀው አብዛኛው የነበረው ዘፋኞች የዓለማዊ አለማዊ የሆነው የተልካሻ ነገሩ ላይ በጣም ፎከስ ይደረጋል። ሃይማኖት ለተልካሻ ነገር ቅርብ ነው። እምነት ሲሪየስ ነው። እምነት ደስ የሚል ሲሪየስ ነው። ስለዚህ በጣም በጣም እነግርሃለሁ። አሁንም የምናገረው ለተልካሻ ነገር ቦታ የሚሰጠው እስልምናና ኦርቶዶክስ ግልጹ ነው። ቤተክርስቲያን ለመሄድ አንተ አለባበስ ብቻ ይምር ልብ ለምን ሌሊት ጨፍር አትመጣ? ሌሊት ክለብ እንደፈለግ ተራጣት አትመጣ? ነጠላ ለብሰህ ብቻ ቤተክርስቲያን ሂድ። ዋናው እሱ ነው። የምትፈልግ መዝሙር ስትዘምር ነጠላ ብቻ ልበስ፣ ወይ ደግሞ በእስላምም ሂጃብ ብቻ ልበሽ አለም ህግ ላይ ነው ፎከስ የምታደርገው፣ ልብ ላይ አይደለም። ልብ ፈጣሪን መፍራት አይደለም፣ አለም ህግን መፍራት። አለም ህግን ነው የምትፈራው። ህግ ለምን መሰለህ፣ ህግን ስትፈራ። ለምሳሌ ጠጥቶ መንዳት ያስከስሳል፣ አይደለ? ያሳስራል፣ አሜሪካ ነገር። እቤት የሆነ ግን በርሜል ሙሉ ቅዱስ ጊዮርጊስ ቢራ ብጨርስ ማንም አይጠይቅም? አየህ፣ ህጉን አልተላለፍክም፣ ህጉን አልተላለፍክም። ቀጥቶ መንዳት ነው የሚያስቀስሰው በህግ እቤት በርሜል ሙሉ ወይም የሚነዳ ካለ ቅዱስ ጊዮርጊስ ቢራ ስጫለት በጥሆን ምናረግም አያስጠይቅ የሚነዳ ሰው ካለ ስለዚህ አብዛኛው ጊዜ አለማዊ ስትሆን ህግ ነው የምታቀረ የጌታ ስትሆን እምነት ነው የሚኖር እምነት ሲኖርን ሆኖ የትም ቦታ ላይ ስካ ጌታ አይወድም ትላለ የትም ቦታ መቃ ጌታ ይወድም ትላለ ህጉን አይደለም ለጌታ ስትል ነው እምነትህ ስለሚያዝ ስለማይፈቅድ ነው የማታረገው። ስለዚህ በህግ የሚኖሩ ሰዎች አሁን ለዛ ነው ህጋችንን፣ የእስልምናን ህግ ተላልፏል ይገደልልን፣ ኦርቶዶክስን ተናግሯል ይገደልልን የሚለው ህጋቸው ሃይማኖቱ፣ ህጉን የሚያከብር ከሆነ ለምንድነው ታዲያ በየመንገዱ እየሰከረ የሚወድቅ ቄስን እማትገርፈው፣ እማትቀሰፉ ዘግዝቀ እማትገርፈው ለምንድነው? ስለዚህ ህግ የሚባለው ነገር ምን ማድረጊያ ነው? ከዚህ ከምድራዊ ህይወት ጋር በተገናኘ በህግ የሚኖሩ ብዙ ሰዎች አሉ ቢገስ መስታይክ ቢገስ መስታይክ ይሄ ነው ቢገስ መስታይክ ህግ መጠጣት ሰው እስካላየ ደግሞ እንደፈለክ መሆን ትችላለህ ሰው እስካላየ በእምነት ስትኖር ግን የምታደረገ አራዳለች ከሆንክ የሚያየኝ እግዚአብሔር አለ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔር መፍራት እሱን ካልፈራ ሰውን ነው የምትፈራ ለምን ሰው ምን ይለኛል ለሰው ስትል ነው ነጠላ የምታደርገው ምክንያቱም ለሰው ሲሉ ቤተክርስቲያን ሲሉ ነጠላ እንደሚያደርጉ የምታውቀው ከቤተክርስቲያን ሲወጡ በሚኒስቴር ይወጣሉ። ስለዚህ ለሰው ነው ነጠላው። ቤተክርስቲያን ሲገባ ነጠላው ሲወጡ፣ ቢያንስ ይላቸው ፈጣሪን እንኳን አይፈሩም። ሰውን ከሆነ የምትፈራው ከፈጣሪ ጋር ምንም አይነት ግንኙነት የለም። እኔ አሁን ሰው የዓለም ህዝብ አንድ ላይ ቢመጣ አልፈራም። የዓለም ህዝብ ነው ማወራ ዳስሜል። የሚፈራው አንድ ጌታ ነው። አንድ ጌታን ከፈራ ነገሮች ይስተካከላሉ። በማስተዋል ትራመዳለ ሰው የሚፈራው ሰውን ነው እንጂ ጌታን ና አይደለም። አልኩህ እኮ አሜሪካን ሀገር መኪና መንዳት ሰክሮ መንዳት ያስከስሳል። እቤት የሆነ መገልበት ትችላል። የሚነዳ ካለ መገልበት ትችላለ። ስለዚህ በህግ የሚተዳደር ሰው ሁል ጊዜ ከሰው ተደብቆ ያደርገዋል። ሂጃብ ማድረግ ብቻ ውበት ይመስላችኋል? ለሆኖ ልብሽ ነው መዋብ ያለበት። ሂጃቡ ቢጨመር መልካም ነው። ይሄ አስረሽ መችው እያልሽ ሂጃብ ብታደርጊ ምን ትጉማለ? እንተረጉማለሁ አው ራዘር ሂጃብ ሳታረጊ ትክክለኛ ሙስሊም የምትሆኝ ደስ ይለኛል። ሂጃቡን አድርገሽ ወርሮ በላ ከምትሆኝ አው ራዘር ዩ ሂጃቡን ሳታረጊ መልካም ሴት የምትሆኝ እኔ ደግፈሻለሁ። ምክንያቱም ጌታ ልብን እንጂ ሂጃብ ለምን አረግሽ ብሎ የሚጨቃጨቅ አይደለም። ሰው ያወጣው ህግ ነው። እንዲሁም በነጠላ በነጠላ ቤተክርስቲያን ሲሄዱ ነጠላ እዚህ ላይ የምታውቃቸው ሲበላቀቅ። ስለዚህ ልባችሁን አጥሉን። የኔ መልእክት ልባችሁ ያ እግዚአብሔርን በልብስ ሊሸውዱት ይሞክራሉ። በጣም ደስ የሚለ ሃይማኖተኞች ደስ የሚለ ሙዳቸው በልብስ ሊያታሉት ራቁታችንን እንደማያቀን ኩላሊታችንን እንደማያቀን ደግሞ እኮ ሴት ልጅ አትገላለጥ የሚሉት ናቸው። ቤተክርስቲያን ሲሄዱ ነጠላ አድርገው ሲወጡ ተበልቅጠው የሚውሉት እና ልቦና አይስጣችሁ ለማለት ያክል ነው። በጣም መረን የወጣ ነገር ንግግር ያለው ድራማ ያለው የኦርቶዶክስ ሴቶች ጋር ለምን ውስጣችሁ ወንጌል የለም? የፈለግ አጥናቴ ውስጥ ደጋፊዎች ተሳዳቢዎች ናቸው። ስ እውነቱ ነው ቸው በብልግና ጥግ ድረስ የኦርቶዶክስ ሴቶች ሁሉም እያልኩ አይደለም። እስከ አፍንጫው ድረስ አይተናል። ጨዋነታችሁን አስመስክሩልን እስኪ። በቪዲዮ የምትሰሩ ጨዋነታችሁን አሳዩ። እዚህ ጋ ትዘምራላችሁ፣ እዚህ ጋ ትደንሳላችሁ። ምረጡ። እዚህ ጋር ጨፍራችሁ እዚህ ጋር ተደነ ማንነታችሁን ነው ጨፈራ፣ የሚያሳየው አንቺን ማንነት ነው።